ነበሮችም እንደተለመደው አበረታቱ። ወይም እንግዲህ ፈኪ ዛሬ ያው ደስ ብሏት መጣች። ጠፍታ ጠፍታ ያው በደስታ መታለች። ያው ደስ ላላት አንዳንድ ነገር ለማለት ነው። እያስጠበቀ ስጦታ ነው። በነገራችን ላይ ሰርፕራይዝ አድርጓታል። እንግዲህ እንዳየነው ወንድማችን ያው ስቶ የተሰጣት ከአድናቂዎችሽ ነው ተብሏል እንኳን ደስ አለች በዛው አጋጣሚ ደስ ስላለች ደስ ብሎኛል ያው በቃ አለ አይደለ ተደስታ የተነሳ ምንም እያወራች አልነበረም እና መግቢያው ላይ ብቻ እየቀለር ግቤ ነው ምናምን እያለች ነበር ያው ብዙ ጊዜ ፕራንክ ምናምን ስለሚደረጉ አላመነችም ነበር ማለት ነው ለማንኛውም ቴቪው ደግሞ ልብሱ እንዴት ነው የሚያምርባት በነገራችን ላይ ፈኪ በጣም ልብስ ያምርባታል በቃ የሁሉን አስተለብ የለብስ ብልብስ ፈኪ ያምርባታልና ለዛም የመስለኛ ሴቶች የሚቀኑባት ለማንኛውም ፈኪ እስኪ አስባችሁታል ማለት ትቢው ልብሱ ከዛ ደግሞ ማለት ደብዳቤው ምናምን ሲነበብላት ምናምን በቃ እንባዋን መቆጣጠር ነው የቃታትና እኔ እንጃ እሷ ደስ ስላለች ደስ ብሎኛል። ብዙዎችን ደስ ብለዋቸዋል። ለኮሜንት ላይ እንግዲህ እነሱም እንትናቸውን ገልጸዋል። ደስ ስላለች ደስ ብሎናል ምናምን በቃል አይደለ ያው እንግዲህ አንዳንዶቹ እንግዲህ ያው የእሷን ደስታ የማይፈልጉ የሚኖሩ አሉ። ለምንድን ነው ፈኪን የምጠላት ብዬ አንዳንድ ነገሮችን ስጠይቃቸው ፈኪ ሰላም አትልም ስትገባ ሰላም አትልም፣ ቢሮ ስትሰራ ምናምን እንዲሁም ደግሞ ተተለያዩ ወንድ ጋር ላሉት ተተለያየ ወንድ ጋር ብዙ ጊዜ እንደውም ፈኪ ተተለያዩ ወንዶች ጋር ምናምን ቪዲዮ አልሰራችም። ሌሎች ስንት ስንት ጋር ሰርተዋል። እና በዝ ያው ይሄ የታወቀ ነው። ያው ስሟ ክፉ ነው እንጂ ከማንም ጋር እንትን አላለችም። ግን ሰላም አትልም ለሚሉት ግን እውነት ነው መሰለኝ ነገር ሰላም አትልም ፈኪ ማለት ነው። በዛው አጋጣሚ ፈኪ ቪዲዮ ተሰሪ ሰላም በይ ማለት ነው። ላዚም የኔ ሰላምታ ያስፈልጋል እና እሷ ሰላም ታትልም መሰለ ብዙ ጊዜ የምገባው እንደዛ ይመስለኛል። ያንን እንኳ እንኳን እኔ ማይቻለሁ። ብዙ ጊዜ ሰላም አትልም ፋሚሊ እንትን ብላ ጅምር ነው የምታረገው። ራሷም ተሰራ ሆነ እንደውም ደግሞ በቃላድ ላይ ያጋጥማል እንደዛ ብለን እንትንበለው መናገር ነው እንጂ መሳሪያ አስፈላጊ አይደለም። ለማንኛውም ያው ዛሬ የመጣሁት ያው እንደዚህ ምር ብሎባት ተለያየዋት እና ደስ ስላላት ነው የመጣው። እነ ሁሉት ይሄ እንግዲህ ሰብስክራይብ ያደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን እንሻላኝም እንድቀበራሳችሁ ስራ እንመጣለን እና